ሃይሚ ወደ ሳይሚ ጋብ ከተጨመራችሁ ገደል ግቡ ነው ያለው። እግዚአብሔር እንገባለን እንገባለን፣ እኛ ብንገባ ማለት ነው የሴት ወንድ ጀግና ማለት ነው። ጠንካራ፣ አስተዋይ ንግስቷን ይዘን ነው የምንገባው። እነሱስ ማንን ይዘው ሊገቡ ነው? ምድረ አይጥ አይጥ ሁላ

ግቢማ ማለት ነው። እኛ ማን እንደሆነን ማወቅ ከፈለገ ፋፊ ቤት ቤት ይከፈታል፣ ቤት ይሰደባል፣ ይገለበጣል። እኔ ቤት፣ ውቢ ቤት፣ ሰኒ ቤት፣ ቡርቴ ቤት፣ ስንቶች ቤቱን በየቦታው ከፍተን ነው በአንድ ግር ምናስቆመው ማን እንደሆነ ይወቀን መጀ ሰው ምን ይጠበቃል? ሲጀመር ሚሳምግመል ወይኔ፣ ይሄ ነው። እንደ እኔ እንደውም ደህና ሰው መስሎኝ ነበረ እኮ። ይሄን ማ ከሴቶች ጋር ቡና እንድጠጣ ነው የምናደርገው። ድሮ በሽተኛ ነው፣ ለምን እናሳክመው? ብናሳክመውም ተሽሎ ብድን ራሱ ማለት ነው። ሀገሪቷን የሚጠቅም ሰው አይደለም። ማይረባ ሰሆና ነው፣ ሰሆና ቂማላም እችም ሰውና ነው በሃይሚ ላይ የሚታወረው ደግሞ እንደ እኔ ደህና ሰው መስሎ መስሎኝ ነው እነ ኪንጎ እንኳን እኔ እነሱ እኮ ሃይሚን ለመሳደብ የሚመጡት ጠግቦ በበሉት ቀን ቀን ብቻ ነው። ሌላ ቀን ጠግቦ ስለማይበሉ አይመጡ። አንዳንድ ጠግቦ ሲበሉ ብቻ ነው ይሁት እስኪ፣ ይሁት እስኪ፣ በናታችሁ ይሁት አንተ